ተያቸዋል። አይ ሁሉ ጥይት ነው። ይኸውልህ ያው እንደምታውቅ ጥይት ነው ያለው ያው ጣራው እንደምታውቅ ጥይት ማለት ነው። እንግዲህ ደግሞ ወጥይት ነው። ያው እንግዲህ እንደምታውቅ የዙሪያው ሁሉ ምሽግ ነው ስርዓቱ ማለት ነው። የአማራ እና የመጠራቸው እጅግ ከፍተኛ ነው። መስጊዱ እንደምታውቅ ነው። እዙ ደግሞ ሁሉ ማለት ያው ስርዓቱ ያው እንደምታወት ሙሉ ይሄ ካምፕ ነው። ያው እዚህ ጋር ያው እንደምታወት ስፖርት መስሪያቸው ስፖርት የሚሰሩት መስጊድ ውስጥ ነው። ሰት መስጊድ እኛ ሙስሊም አማሮች ባኖች ግን

ውጌ ሰብሮ የገባበት ነው። ሰብሮ የገባበት ነው። ሰብሮ እዚህ ውስጥ የመሸገበት ማለት ነው። መስጊድ ውስጥ ምሽግ ያደረገበት ምሽግ ነው

አያችሁ አማራ ተበድሏል። የሆነውን ወላሂ አማራ አልሆንም አስግደሉን ያለችዋ የዘጠኛ አመቷ አንቻ ሳይድ ነች። የትግላችን መነሻ የትግላችን መነሻ። በሃይማኖት ሊደባበቱብን በሃይማኖት ሊለያዩ ይሞክራሉ። አያችሁ አንድ እንዳለ ነው። ሲቀብሩን ግን እስላሙም ክርስቲያኑም ሃይማኖት ሳይለዩ እንደቆሻሻ አስክሬን በዶዘር ነው በምናምን እየተዛቀ አንድ ጉድጓድ ውስጥ እየተቆፈረ እንደ ቆሻሻ ዝቀውናት። ሃይማኖት አለ እንዛ ላይ ወንድሞች አለን። በቃ እስላሙ በአንድ ኦርቶዶክሱ በአንድ ጉድጓድ ውስጥ ቀብረውናት። ሲገሉን አይለዩንም፣ አይመርጡንም። በጋራ እንዳንቆም ግን የተለያየ ምክንያት እያበጁ ያታልሉና ያታልሉሃል ወገኖች ለትግል ያወጣችን አንቻ ነች፣ መነሻችን እሷ ነች። አማራ አልሆንም፣ አማራነት ወንጀል ሁኖ፣ አማራነት ወንጀል ሁኖ አልሆንም። ተውኛለች አያች። አማራ አልሆንም ብንል አይተውንም፣ ጠላቶቻችን ይጠሩናል። ሴት መድፈር ተው መቸል ከጣሪካ መጣው ወንድ ተደብሯል።

እያንዳንዳችን ሕይወታችንን ትተን እዚህ ትግል ውስጥ የመጣ ነው ወገኔ። የመጣብን መከራ እንዲህ በቀላሉ የምታለፍ መከራ አደለም። ተመልካቾቻችን እንደምታዩት የአካባቢው ማህበረሰብ ቦታውን እያጸዳ ነው። መከላከያ እዚህ ጋር ነበረ ካምፕ ሰርቶ የነበረው። የሚገርማችሁ ይህ የምታዩት ቦታ የቤተ ክርስቲያን ይዞታ ነው። ቤተ ክርስቲያን ነው፣ ዙሪያውን ያሉ የመቃብር ቦታዎቿን የጸሎት ቦታዎቿን ሁሉ መከላከያ ሲጠቀምበት ነበረ እላይ ቅጥር ግቢ ድረስ ከቤተክርስቲያን ቅጥር ግቢ ድረስ ምሽግ ሰርተው ነበረ ቤተክርስቲያን ውስጥ ሁሉ ምሽግ ሰርተው ፋኖ ወደ ቤተክርስቲያን አይተኩስም ሲባል ስለሚሰሙ እነሱ ከባድ መሳሪያቸውን ቤተክርስቲያን ላይ ተክለው ነበረ የአካባቢውን በቅርብም በርቀት ያለውን የፋኖን ወደ እነሱ መጠጋት ሲቆጠሩ የነበሩት ይህ ቦታ ገዥ ቦታ ነበረ። በጣም ከፍተኛ ቦታ ላይ ነው ያለው እና እዚህ ጋር ነበረ መከላከያ የነበረው። አሁን ሙሉ በሙሉ አስራ ሁለተኛ ክፍለ ጦር ሙሉ በሙሉ በመደምሰሱ የተረፉትም ያው በመማረካቸው የአካባቢ ሰውን በጣም በደስታ እንደምታዩት ቦታውን እያጸዳ ነው ያለው። በጣም ማህበረሰቡ እጅግ በጣም ተማሮ ነበረ እዚህ ጋር የሰፈረው ሰራዊት ከታች ከጋራ በታች ብናሳያችሁ ከተማው ነው። ሙጃ ከተማ ነው። እዚህ ጋር ማዕከላቸውን አድርገው የከተማውን ማህበረሰብ ሲያስጨንቁ የነበሩ በተለይ ምንም ፋኖ በቅርበት በሌለበት ቦታ ላይ ዝም ብለው በከተማው አናት ላይ ከባድ መሳሪያ በመተኮስ ከተማውን በማሸበር እዚህ ጋር ሆነው የማሸበር ስራቸው ሲሰሩ ነበረ። ያው ጊዜው በጊዜ እንግዲህ ፋኖ መጥቶ ልካቸውን አስገብቷቸዋል ማለት ነው። እና እዚህ አካባቢ በርካታ ግፎችን ከታች ከከተማው ውጃ ከተማ በመግባት በስተጎን በኩል ደግሞ የገጠር መንደሮች በመግባት መከላከያ ሴቶችን ሁሉ እስከ መድፈር ድረስ ብዙ ግፎችን ከምድር በታች የተሰራ ግፍ ሁሉ እየሰሩ ነበረ። በነገራችን ላይ ይህ ቦታ በጣም ወታደራዊ ጠቀሜታ ያለው ቦታ ከመሆኑ አንጻር መንግስት አሉኝ የሚላቸው ጠንካራ የሚላቸውን ወታደሮች ነበር እዚህ ያስቀመጠው። ያው አስራ ሁለተኛ ክፍለ ጦር አለ የሚባል ክፍለ ጦር ስለነበረ እዚህ አመት የነበረው ግን ምኒልክዝ በተጠና መልኩ አንድም ወታደር ሳይወጣ ኦፕሬሽን ሰርቶ ስራውን ሰርቷል ማለት ነው እና አሁን ማህበረሰቡ የአካባቢው አጠቃላይ የግዳ ማህበረሰብ አሁን ሰላማዊ ኑሮን ጀምሯል። ፋኖም ጊዜያዊ አስተዳደራዊ መዋቅር ሰርቶ ህዝብን እያስተዳደረ ነው ማለት ነው። እንግዲህ ሁላችሁም እንደምታዩት ያው መንግስት ካምፑን የሚያደርገው ከቤተክርስቲያን አጠገብ ነው። ይህም ደግሞ በሁለት አይነት ምክንያት ነው። የመጀመሪያው ምክንያት ምንድን ነው? የአማራን አማራን በስነልቦናው በመምጣት ባህሉን፣ ሃይማኖቱን፣ ወጉን ለማጥፋት አልሞ ደግሞ እየተንቀሳቀሰ በመሆኑ ነው። ሁለተኛው ደግሞ ከፋኖ በኩል ከባድ መሳሪያ እንዳይተኮስባቸው እንደ ድሽቃ ያሉ እንደ ሞርታር ያሉ መሳሪያዎች እንዳይተኮስባቸው ለማድረግ ነው። ምክንያቱም ፋኖ የህዝብ ልጅ ስለሆነ ወደ መስጊድ ወይም ደግሞ ወደ ቤተክርስቲያን እንደማይተኩስ ስለሚታወቅ እሱን ምክንያት በማድረግ ነው ከቤተክርስቲያን አጠገብ ካምፕ የሚሰሩት ማለት ነው። እና ይህ ነገር ሁሉም ማህበረሰብ ሊያውግዘው የሚገባ ስለሆነ እንግዲህ ሁላችሁም ተመልከቱ። እያያችሁት ነው ካላጣው ቦታ ይሄ አካባቢ ተራራ ነው። ከላጣው ቦታ ግን ሄዶ ካምፕ አድርጎ የነበረው ከቤተክርስቲያን አጠገብ ቤተክርስቲያን ቅጥር ግቢ ውስጥ ነበረ። እንግዲህ ሁላችሁም አይታችሁ መንግስት ምን ያክል በአማራ ህዝብ ላይ ምን ያክል በደል እንደፈጸመ ሁላችሁም እዚህ ላይ መመለከት ትችላላችሁ ማለት ነው።